ለምናከብራቸው የክርስቲያን ወገኖቻቸው ግኖቻቸው እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት ነው። በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ ጃል ሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። መቶ ፐርሰንት እርግጠኛ በእኛ እጅ ብቻ ስንት ሰው ሻሃዳ ተቀበሉ። እስልምና ጋር መወያየት የፈለገ ፊት ለፊት ይውላል በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። እውቀት ይዳኛል። ሐሳብ ያክል ያለ ስድብ አይደለም፣ ማንጓደል አይደለም፣ ትልቅ ስብና ማርከስ አይደለም። እውቀት ዳኛ። ስልምና ሁሌም በሩ ግብት ነው። በላካችሁልኝ መሰረት ይኸው የድቤት ወይንም የውይይቱን ጥሪያችሁን ተቀብያለሁ። ሙሳዛችሁ እንዲመጣ ማክሰኞ ከምሽቱ ሶስት ሰዓት ጀምሮ በኮስት እንድንገናኝ የዛለታ ደግሞ ክርስቲያን ለመሆን እንድትዘጋጁ ካሁኑ እናተ ከቲክቶክ እናጠፋለን፣ አካውንት እንዘጋለን ሲሉ፣ ሶስተኛ ቻናሌ አስር ሺ አለፈ፣ ሁለተኛ ቻናሌ መቶ ሺ አለፈ፣ አንደኛውና ዋናው ቻናሌ ሁለት መቶ ሺ ገባን። ደስ ይላል በጣም ዩቲዩባችን ከሶስት ሺህ ያለፈ አንደኛው ቻናላችን፣ ሁለተኛው ቻናላችን ወይም ዋናው ቻናላችን ደግሞ ከሁለት መቶ ሺ የዩቱብ ቻናላችንም ከሁለት መቶ ሺህ በላይ ሰብስክራይብ አለን። አሁን ቀጣይ በዩቱብ በደንብ እንሰራለን እና ይሄ እናንተ ድፋትና ጥረት ነው። በጣም ነው መወዳችሁ። ዛሬ ማታ ከምሽቱ ከሶስት ሰዓት ከሀያ ጀምሮ ፕሮግራም ይኖረናል። እንዲሁም ሰፕራይዝ አለ። እሱን የማሳያችሁ ይሆናል ማለት ነው። ምንድን ነው ሰፕራይዙ? ሁላችሁም እንዳቀሩ ሉና እናየዋለ። ሰላም እንዴት ናችሁ? ይህ ወንድማችን ነው የምትመለከቱት። ፓስተር አብዶ ይባላል ከእስልምና የመጣና እስልምናው ላይ የሚሰራ ነው። ትናንትና የግድያ ሙከራ በሙስሊሞች ተደርጎበታል። ይህንን ካደረጉ በኋላ ልክ እንደጀግና በየቲክቶካቸውና በፌስቡካቸው ላይ ይህንን አድርገናል እያሉ እየፖሰቱትና እየተደሰቱ ነበረ። ያው እስልምና አመጣጡን ታውቃላችሁ። በፊትም በመግደልና ሌላውን በማሳደድ ነው። አሁንም ደግሞ እነሱ ላይ የነብያቸው ገመናን የሚገልጥባቸውን ሰው በማጽዳት በመግደል የነብያቸውን ገመና ለመከላከል ወይም ደግሞ ለመደበቅ እየሞከሩ ይገኛል ማለት ነው። በፊት በአረብኛው ነበር የሚደበቁት። እንግሊዝኛ ተተረጎመባቸው አዲሱ አሁን ያንን እንግሊዝኛውን እያነበበ የሚገልጥባቸውን የነብያቸውን ገመና ያስተምሮታቸውን አጋንንታዊነት መግደል በዛ እንከላከላለን ብለው ሞክረዋል ማለት ነው። ወንድማችን እንኳንም እግዚአብሔር አተረፈ። በሌሎች ቤተ እምነቶች ሃይማኖት ላይ የጥላቻ ንግግርን ወይም ክብረ ነክ የሆኑ ንግግሮችን መናገርም ሆነ መጻፍ በህግ ያስጠይቃል። ስለሆነ እባካችሁ እዚህ ኮሜንት ላይ እየገባችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነታቸው ለሚኮሩ የህግ ባለሙያዎች እንዲደርሳቸው ሜንሽን እንድታደርጓቸው ይሁን። ይህ ሰው ቂጣ በቀደደው አፉ እንደፈለገ ነገሮችን እየተናገረ መነጋገሪያ ነው መሆን የሚፈልገው። ስላንተ በማውራት ጊዜያና አናባክንም ነገር ግን እንደዚህ ያለ ነውረኝነትን ለጻፍከውና ክብረነክ የሆኑ ንግግሮችን ለተናገርክባት ቤተ ክርስቲያን ግን ዋጋ ትከፍላለ። ሁላችንም እንዲህ ያለውን ድርጊት እየተቃወምን ይህ ሰው ለህግ አግባብ እንዲቀርብልን በጋራ መታገል ይኖርብናል። ተከራክለው የሃይማኖት መሪ፣ መንግስት፣ ህግ፣ ፍትህ የሚባል ነገር ጠፍቷል። ስለዚህ በራሳችን መፍትሄ እያበጀን መጓዝ ግድ ይለናል። ይህንን ድርጊት የፈጸመው ይህ ልጅ የሚገኘው ወላይታ ውስጥ ነው። መዝግባችሁ ያዙት። ግድ የለም። ሁልጊዜ አይት ተንኮሎ አንሰርታ ጉድጓዱ ውስጥ ትደበቃለች። ወላይታ ላይ ያላችሁ ኦርቶዶክሳውያን ይህንን ነገር መዝገብ አድርጋችሁ ያዙትና ለዚህ ነገር አስተማሪ የሆነውን ነገር እናንተ ወስኑ። ማለትን የምሻው ይህን ነው። ምንም ጊዜ ጊዜ ቢሆን ቤተክርስቲያናችንን በመጠበቅ የምናምን ባለማህተቦች ነን። አዎ ስንት አይነት አንፈራለሁ። እናታችን ድንጋይ መሸከም እውቀት አይደለም። ብሮ አንብብ። እኔን ከመቃወም በፊት አንብብ። እፎ ያለ መረጃ የሚያወራው ወይንስ በመረጃ አስር ሳንቲም ተጥሎል። እኔን ለመቃወም ሚዲያ ከመምጣት በፊት አንብብ ነገሩ እንኳን አንተ የነዎቹ ኡስታዞቻቸው እና እንትኖቹ እኔ ፊት አይቆሙም ሰው ማንበብ ይቀድማል ድንጋይ መሸከም እውቀት አይደለም ወረቀት ገለጥበት እሺ ለነዛ ነው ለማንኛውም ነገ ቅዳሜ ከምሽቱ ሶስት ሰዓት ጀምሮ ትክክለኛ የሞሐመድን ስብዕና የምንገልጥ ይሆናል ሁላችሁም እንዳቀሩ